ፎቶ ከሰዓታት በፊት እንደዚህ ነበረ። ከአባቱ ጋር እየተጫወተ የነበረው ማለት ነው። አስቡት እንግዲህ እናንተ ለመዝናናት ብላችሁ ከሀገር ከሀገር ሄዳችሁ መጨረሻ ላይ ግን ልጃችሁን እዛው ሀገር ላይ አጣችሁ ብትመለሱ ምን ይሰማችኋል? አላህ እንደዚህ አይነት አደጋ ይጠበቃችሁ። በተለይ ደግሞ ልጅ የምትይዙ ቶቼ መዳም ቤት ያላችሁ ቶች ባካችሁ ከዚህ ነገር ተጠንቀቁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴናችሁ? ሰላም ናችሁ? ይጋውል ሰላም ነው። አላህ ስብሐ ወተዓላ በያላችሁበት ሰላማችሁን ይብዛልኝ፣ ሀገራችንም ሰላም አድርገልን ያልኩ፣ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ ያያችሁት ልጅ ከመሞቱ ከሰዓታት በፊት እንደ እንደዚህ ነበረ፣ ከአባቱ ጋር እየተጫወተ የነበረው። ሙሉ ቤተሰብ ለመዝናናት ብለው ወደ ቱርክ ሀገር ላይ ሄደው መጨረሻ ላይ ግን ልጃቸውን እዛ ሀገር ላይ አጥተው ነው። አምስት ቀን ሙሉ ሲፈለግ ነበረ፣ ግን ዛሬ ላይ ሬሳው ተገኝቷል ማለት ነው። በጣም ነው የሚያሳዝነው። እና አረብ ቤት ሆናችሁ ልጅ የምትይዙ በተለይ ደግሞ ልጅ ይዛችሁ እናንተ ልጅ የምትይዙ ከሆነ እንደዚህ ለቫኬሽን፣ ወይም ደግሞ ለመዝናናት ብለው ከሌላ ሀገር ወደ ሌላ ሀገር ይዟችሁ ሄደው ሄደው እናንተን ደግሞ ልጆቹን ይዛችሁ ወታችሁ አዝናኑ ብትባሉ እሺ እንዳትሉ ማለት ነው እህቶቼ፣ ባካችሁ። ለምን ብትሉ ወላሂ ልጆቹ በጣም አስቸጋሪ ናቸው። እዚህ ሀገር ላይ የትኛው ሀገር ላይ ሕፃን ልጅ በጣም ያስቸግራል። ምን መጥፎ እንደሆነ ጥሩ እንደሆነ አያቁትም እነሱ፣ የሰዓቱን ደስታ እና የጸሀቱን መጫወት እንጂ የሚያዩት እነሱ፣ አደጋ ውስጥ እንደሚገቡ ምንም ነገር አያውቁም እና እናንተ ይዛችኋቸው ስትሄዱ እዛ ቦታ ላይ የሆነ ነገር ቢደርስባቸው ቢወጥቁ፣ ወይም ደግሞ እንደዚህ ልጅ ወጥቀው ዛው ሀገር ላይ ቢሞቱ ችግሩና መዘዙ እናንተ ላይ ነው የሚሆነው ማለት ነው። አብዛኛው አረብ ሰራተኛ ሳይዝ አይወጣም። እኛ ቤት ራሱ አሁን ብዙ ልጆች አሉ። ስንሳፈር አብራን ነው የምትወስጥን ማን ነው ከወሰደችን በኋላ ግን እኛን ነው ተጠያቂ የምትሆነው። ልጆቹን እናንተ እዋቸው የሆነ ነገር ቢሆኑ አለቃችሁም ትለኛለች። እኔ ራሱ የምግብ ሰር የሆንኩት እንኳን ሁለት ሰራተኛ አለ፣ ሌላ ቤት የምታጸዳና ልጅ የምትት። ግን ያቺን ሳይሆን አደራ የምትሰጠው እኔ ላይ ነው አደራ የምትሰጠው ማለት። በጣም ነው የምፈራው። ብዙ ጊዜ አልፈልግም ላት አለውኝ። ልጆቹን ጠብቅ አማና አማና ሰጥችሽ አለው ስትለኝ፣ አልፈልግም ብዬ አማና የማልቀበልበት ጊዜ አለ ማለት ነው። ለምን ብትሉ ልጆቹ የሆነ ነገር ቢሆኑ በቃ እናንተ ላይ ነው የሚያሳብቡት። መጀመሪያ እንዳላችሁ ጠብቅልኝ እንደ ልጄ ነው ማያሽ ምናምን ሳይሆን ልጆቻቸው የሆነ ነገር ቢሆኑ እናንተን ምንም ነገር ብታደርጉ፣ እናንተ ሰበብ እንኳን ባይሆን ልጆቹ በራሳቸው ጊዜ እንኳን ይህ ነገር ደርሶባቸው ቢሆኑ እንኳን እናንተን አይለቋችሁም ማለት ነው። ሰበብ የሚያደርጉት እናንተን ነው ማለት ነው እና ተጠንቀቁ። ልንገራችሁ እነዚህ የሳውዳዊ ዜጋ ሲሆኑ ቱርክ ሀገር ላይ ለመዝናናት ነበረ የሄዱት። ታውቃላችሁ፣ በዚህ ሰዓት ላይ ትምህርት ተዘግቷል እና ሙሉ ቤተሰቡን ይዞ አባት ቤተሰቡን ልጆቹን ይዞ ወደ ቱርክ ሀገር ለመዝናናት ሄዶ ነበረ። ከዛም ደግሞ የሚዝናኑበት ቦታ ገጠራማ የሆነ ቦታ አክደር፣ እንደዚህ እንደኛ ሀገር ጫካ የሚበዛበት ቦታ ነበረ። ውሃ ምናምን ያለበት ቦታ ማለት ነው። ወንዝ ነበረ። እዛ ላይ እየተደሰቱ እየተጫወቱ ነበረ ማለት ነው። ከዛ ከዚህ ከአራት ቀን በፊት ልጁን መግቢያ ላይ አይታችሁታል። እየተጫወተ ነበረ፣ ከመሞቱ ወይም ደግሞ ከሰዓታት በፊት ማለት ነው። እንደዚህ እየተጫወተ ደስተኛ ሆኖ፣ መጨረሻ ላይ ግን አባቴ እንሂድ እዛ ወንዙ ጋር ሄደን እንጫወት ይለዋል። ከዛ አባት ይዞት ልጁን ይዞ ቤተሰቡን ይዞ ይሄዳል ማለት ነው። ወንዝ አካባቢ ነው። ከዛ እየተጫወቱ የአባቱን እጅ ይዞ ልጁ የዘጠኝ ዓመት ልጅ ነው። የአባቱን እጅ ይዞ ውሃውን በአንዱ እጁ ውሃውን እየረጨ ነበረ፣ በውሃ እየተጫወተ ነበረ ማለት ነው። እና ውሃው የሚንቀሳቀስ ውሃ ነው ገብቷቸዋል፣ ወንዝ ነው። እና እኛ ሀገር ላይ የሆነ ዝናብ ሲዘንብ ወንዝ ላይ ውሃ ሲፈስ አይታችኋላ፣ እንደዛ አይነት ቦታ ነው። እና ከዛ እንደዛ ሆኖ እየተጫወተ እያለ በአንዱ እጁ አባቱ የአባቱን እጅ ይዟል። በአንዱ እጁ ደግሞ ውሃ ይጫወታል ማለት ነው። ከዛ ውሃ እየተጫወተ እያለ ያዳልጠዋል፣ ወይም ደግሞ ይዘለጅ ኔ ያዳልጠውና አባቱ ሳያቅጁን እንትን በአጋጣሚ ሲወጥቅ አባቱ ሳያስበው ማን የአባቱን እጅ ይለቅና ያዳልጠዋል። ከዛ መሬቱን ይዛለው ብሎ ሲታገል ውሃ ውስጥ ይነከራል ማለት ነው። አስቡት እንግዲህ ውሃ ውስጥ ይገባል። ከዛ አባቴው ሊያድነው ሞከረ፣ ውሃ ውስጥ ገባ፣ ፈለገው፣ አላገኘውም። ወዲያውኑ ወደ ፖሊስ ደውለው፣ ፖሊሶች መጡ። አምስት ቀን ሙሉ ሲፈለግ ነበረ። ማን ነው ቤተሰቦቹ ግን በህይወት እንደሚያገኙት ነበረ ተስፋ ያደረጉት እና ለደስታ ብለው ሊደሰቱ ሄደው ሐዘን ውስጥ ነው የገቡት ማለት ነው። አላህ ከእንደዚህ አይነት አደጋ እና ከእንደዚህ አይነት ፈተና በተለይ ደግሞ በልጅ ከመፈተን አላህ ይጠብቃችሁ። እና በግራችሁ ይዛችሁ ልጆቻችሁን ይዛችሁ ሄዳችሁ እዛ ሀገር ላይ ልጆቻችሁን ስታጡ በጣም ነው የሚያመው በጣም ነው የሚከብደው። ልጅ ያለው ነው ይሄንን ነገር የሚረዳው። እና ከእንደዚህ አይነት አደጋ ይጠብቃችሁ። እንደነገርኳችሁ መጨረሻ ላይ ሲፈለግ ሲፈለግ ሲፈለግ አምስት ቀን ሙሉ እንኳን ሬሳውን ልጁን በህይወቱ እንኳን በህይወቱም በሬሳውን አልተገኘም ነበረ። ሀያ አራት ሰአት ሲፈለግ ነበረ። ማን ነው ግን ቤተሰቡና አባትየው እናትየው ልጁን በ በህይወት እንደሚያገኙት ነበረ። ሶሻል ሚዲያ ላይ ወጥተው ድዋ አድርጉልን የሚሉት ነበረው ማለት ነውና ይሄው በዚህ ሰሞን ሀያ አራት ሰዓት ሙሉ ሲፈለግ የነበረው ልጅ ውሃ ዋኞቹ ተጠርተው እንዲሁም ደግሞ በቃ እንትን ጭቃ ውስጥ ቢያንስ እንትን ውሃ ውስጥ እዛው ሰምጦ ከሆነ ተብሎ ስንት ነገር ያልተደረገ ነገር የለም እና አላህ ስብሃንሁ ተዓላ ደግሞ ይገኝ ሲል ሬሳውን መጨረሻ ላይ ከአምስት ቀን በኋላ ሬሳው ውሃ ውስጥ ሰምጦ ነው የተገኘው ማለት ነው። ከዛ በኋላ ሬሳውን አወጡና አሁን ዛሬ ላይ ሬሳውን ወደ ሳውዲ አረቢያ ይዞት መጥቷል ይመስለኛል። እና በጣም ነው የሚያሳዝነው፣ በተለይ አባትየው በጣም ነው የሚያሳዝነው። ወላሄ ነው የምላችሁ እና ካሜራ ምራቀባ ወይም ደግሞ ይሄ የሚከታተሉበት ካሜራ ላይ እዛ የነበሩበት ቦታ ላይ ካሜራ የቀረጸው ነበረ ሲጫወት ልጁ እና ከዛ ከሰዓታት በኋላ በውሃ ላይ ሰመጠ። መጨረሻ ላይ ግን ከአምስት ቀን በኋላ የልጁ ሬሳ ተገኝቷል ማለት ነው። እና አላህ እነሱንም ሰው ብርስጣቸው ልጁንም አላ ስሆነው ታላ ደግሞ የጀነት ያደርገው። ልጁ ገና ዘጠኝ ወሩ ነው ምንም ነገር ገና ህፃን ነው። በጣም ከባድ ነው እና ለቤተሰቦቹ ሰብርን እና ማጽናናትን አላህ ይወፍቃቸው። እኛንም ደግሞ ከእንደዚህ አይነት አደጋ እና ከእንደዚህ አይነት ፈተና ይጠብቀንም ይጠብቃችሁም ማለት ነው። እህቶቼ ራሳችሁን ጠብቁ። አረቤ ስትሰሩ እና እንትን ለመዝናናት ይዟችሁ ሲሄዱ ወይም ደግሞ እንደዚህ መዋኛ ያለበት እንደዚህ አሁን ደግሞ አብዛኛው ጊዜ እስትራሃ ብለው ይዘዋችሁ ሲሄዱ ቦታ ላይ ዋኛ ወይም ደግሞ ውሃ ጓንዳ አለ ማለት ነው እዛ ላይ ልጆቹን ይዛችሁ ሂዱ፣ ዋኙ ምናምን ስሏችሁ እነሱ ሲዋኙ እናንተ ብትባሉ እንኳን ፍቃደኛ አትሁኑ ማለት ነው እና በጣም ከባድ ነው። ልጆቹ በዛ ሰዓት ላይ ወያዳልጧቸው እንትኑ ላይ በላጡ ላይ ወጥ ከሆነ ነገር ቢሆኑ እንዲሁም ደግሞ ውሃ ላይ ቢሰምጡ ችግሩ ሁሉ እናንተ ላይ ነው የሚሳብበው ማለት ነው እና ራሳችሁን ጠብቁ እላለሁኝ። በጣም ነው ያሳዝነኝ። ልጁ ወላሂ ለአዚም እኔ በጣም ነበር ያዘንኩት። አላህ ይጠብቀን። እኔ እንደዚህ ውስጥ የተሰማኝ እናት አባትስ ምን ይሰማቸዋል የሚለውን ነገር አላህ ይጠብቃችሁ። አባይ ቢ አንድ ነገር ልጠይቃችሁ ማለት ነው። እዚ ጋ ቪዲዮን እየቀረስኩት ጭንቅላቴ ህመሙ ጀመረኝ ማለት ነው እና በዚህ ሰዓት በዚህ ጊዜ ላይ በጣም ጭንቅላቴ ያቃጥለኛል እና እንዲሁ ከመሬት ተነስቶ የሀሳብ ብዛት ይመስለኛል እና ከመሬት ተነስቶ ይጨንቀኛል እንዲሁም ደግሞ እንትን የሆነ ይወጋኛል ከኋላ ከኋላ ከጀርባዬ በኩል ጭንቅላቴን፣ ግማሽ ፊቴን እንዳለ ከኋላ እዚ ጋር እንደማሳያችሁ እንዲሁ በቃ በጩቤ የሚወጋ ያክል ነው የሚሰማኝ። በጣም ነው የሚያመኝ። በጣም በጣም ያመኛል፣ ያቃጥለኛል። እንዲሁም ደግሞ በቃ ሳላስ አሁን ለምሳሌ ሴቷ ስትጠራኝ የሆነ ቶሎ ብዬ ንቅት ስል ወይም ደግሞ እንትን ከተቀመጥኩበት ስነሳ ያዞረኛል ማለት ነው እና እስኪመላ ካለ የምታቁት መድኃኒት ካለ ንገሩኝ። ማ ነው፣ በተለይ ደግሞ ጭንቅላቴን ከኋላ በኩል የሚወጋኝን ነገር እና ውስጡ የሚያቃጥለኝ ነገር እስኪ ምክንያቱን የምታቁ ከሆነ መድኃኒት ካለው ወይም ደግሞ እናንተ የሆነ በቃ ምን ማድረግ እንዳለብኝ ንገሩኝ። ማለት ነው ስልክ ነው የምታበዥ ምናምን አትብሉኝ። ስልክ አልይዝም፣ ስልክ ብዙ ጊዜ አልይዝም። ራሱ እንደዚህ ቪዲዮ የምቀርጽላችሁ ለአምስት ደቂቃውንና እንዲዙ ለዘጠኝ ደቂቃ ወይም ደግሞ ለአስር ደቂቃ እንጂ ከዛ በኋላ ከራሴ ነው ማሪቀው። እንዲሁም ደግሞ ኤርፎን ምናምን ማድረግ አልወድም በጣም ስለሚያመኝ ኤርፎን ማድረግ አልወድም ማለት ነው። እና ኤርፎን ተጠቅመሽ እና ሊሆና ልትሉኝ ትችላላችሁ። እና ኤርፎን አልጠቀምም። ኤርፎን እንኳ ልጠቀም ቅርና ሳልጠቀምም ጭንቅላቴ ያመኛልና አልችልም አልወድም። ጆሮዬን ያሳምመኛል። ስለዚህ ኤርፎን ተጠቀምም አላቅም። ገዝቼው ገዝቼው ሻንጣ ላይ ነው የተቀመጠው ማለት ነው። እና ኤርፎን እንትን አልልም፣ አልጠቀምም። እንደውም ደግሞ ስልኬን አጠገቤ አላስቀምጥም። ብዙ ጊዜ ነግሬያቸዋለም ከራሴ እንደማሪክ ስተኛ ራሱ ከራሴ ራቅ ቃሪጌ ጣሁን አላስቀምጨውም ነው የሚተኛው። እና ሲነሳብኝ በጣም ነው የሚያሰቃይኝ። ወላሂ ነው የምላችሁ። እስኪ መድኃኒቱን የምታውቁ ካላችሁ ጦቀም አድርጎኝ ኮመንት ላይ ጻፉልኝ። ማለት ነው እና እናንተንም አላህ ከእንደዚህ አይነት ነገር ይጠብቃችሁ። አላህ በሰላም ያወጣን፣ አላህ በሰላም ለሀገራችን አብቃን እላለሁ። የሀገራችንንም ሰላም አላህ ይመልስልን። በየቦታው ችግር ላይ ያላችሁ እህቶች አላህ ከችግር ያውጣችሁ። የተቸገራችሁ አላህ ችግራችሁን ይቅረፍላችሁ፣ ያስባችሁትን አላህ ያሳካላችሁ እላለሁ። በዲናችን ጠንካራ አድርገን አላህ አኼራ ዱንያችን ያሳምርልን። እና ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ። አሰላም አለይኩም ወረህመቱላሂ ወበረካቱ። እዚህ ጋር እንዲሁ ተቁጭ ባልኩበት እንደ ሄል ምን የወሰደኝ ምን እንደሆነ አላቅም። አባይቢ እና ዱዓ አድርጉልኝ ወደ